እዚህ በኋላ ይገምፋል። በላ እንደዚህ ሰራው። በላ ጤና ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ ቀለል ያለ ቁርስ ንሰራ ነው እምሰራው፣ ደሞ ዳጋበይ ነው የምሰራው። እዚህ ጋር ፈሶሌ ያለኝ፣ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ፣ የተከተፈ ድንች አለኝ፣ የተቀቀለ መኮሮኒ ያለኝ ማለት ነው። የምሰራቸው እነዚህ ነው። ቀለል ያለ ቁርስ ነው እምሰራላችሁ እንዴት እንደሆነ አሰራሩን አብራችሁ ቆዩ። ከተሳሳትኩ ደግሞ ኮመንት ላይ ጻፉልኝ ማለት ነው፣ ያው የሙያ ችግር ሊኖር ይችላል። አና የዘጋጀሁትን ወይም የላትትን ሽንኩርት ስላይት ነው የሚባለው ስላይት ነው የምንከትፈው ወይም በረጅሙ ነው የምንከትፈው ማለት ነው። እሺ ሽንኩርቴን እስከምከትፍ ግን እስቶ ባበራለሁ ማለት ነው ምክንያቱም መጥበሻው መጋል አለበት እና ጸረሽ የደመልክቱ ሽንኩርቴን ይጨርሳለሁ ማለት ነው። ሽንኩርቴን እንደዚህ ከከተፍኩ በኋላ ወደ ሳህኔ ላይ አደርጋለሁ። አሁን ደግሞ ፎሶሊያው ረጃጅም ስለሆነ በነገራችን ላይ አጥቤ ምናምን ያዘጋጀሁት። አሁን ይህንን ምን አድርገዋለሁ መሰላችሁ ሁለት ሁለት ቆረጥ ቆረጥ አድርገዋለሁ። ምክንያቱም ከድንቹ ጋር እና ከመኮረኒ ጋር እኩል እንዲሆንልኝ ማለት ነው። አጭርና ረጅም እንዳይሆንልኝ ልክ በድንቹ ልክ ሁለት ቦታ ከቻለ ሶስት ቦታ እንደዚህ ቆረቆረጥ አደርገዋለሁ ማለት ነው። እንደዚህ የነገራችን ላይ ሙሉን መስራት ትችላላችሁ። እንደዚህ ቆረቆረጥ ካደረኩት በኋላ ረችና ጥሩ አዝናለው አዝናለው ይችላል ስጠሎችናል ልክ መጥበሼ ይግሏል። አሁን ምን አደርጋለሁ መሰላችሁ? መጥበሻው ላይ እዚህ መጥበሻው ላይ ዘይት አደርግበታለሁ ማለት ነው እ ተመልካቾች ዘይቴ ይግሎልኛል ማለት ነው። መጀመሪያ የማደርገው ፈሶሊያን ብቻ ማለት ነው። ፈሶሊያውን ትለማለስን ተመልካቾቼ ፈሰሊያችን ሆናለች ማለት ነው። እንደዚህ ቁርስ ማለት ነው ስለኝ አረርም ለማለት ስፋር አድርጓታል። ለማንኛው ከዛ ሽንኩርት አረግበታለሁ ማለት ነው። ቀይ ሽንኩርት ቀይ ሽንኩርት እናረግበታለሁ ከዛ ከዘይቱ ጋር ብሬ ጨምር ያለው ከሰሊያ ጨምር ያለው ሌላ ግን ምንም ነገር አጨመርኩበትም አሁን ጨው ጨው አደርግበታለው ማለት ነው ካረግናት በኋላ ምን አደርጋለው ነጭ ሽንኩርት አደርጋለው ማለት ነው ነጭን ቁጤን አርቄ ከጨረስኩ በኋላ የማደርገው ድንች ነው ማለት ነው። ያለው አሁን የተከተፈው ድንች ጨምርበታለው ማለት ነው ያደረግና ትንሽ ሰዓት በእንፋሎት ድንች ስለሚበስል ትንሽ ከደና ረጓሉ ሽ ድምካቴዎች ይሄ የአስር ደቂቃ አስር ደቂቃ ብቻ ነው የሚፈጀው ቁርሱ ማለት ነው አሁን እየደረሰልኝ ነው የቀረው ምን ነው ድንች ብቻ ትንሽ ነው የቀረው ሌሎቹ ሽንኩርቱን በስለዋል ፈቶሊያውም በስለዋል ማለት ነው በነገራችን ላይ ኢትዮጵያ ውስጥ ፈቶሊያ በጣም ውድ ነው አንድ ኪሎ 80 ብር ብቻ ነው በኢትዮጵያ የሚፈጀው ማለት ነው። እና ግን ዛሬ ቁጥር ይመለው እንደዚህ ነው እና የሚገርም ቁርስ እንደሚሆን ተስፋ አድርጋለሁ። አንዳንድ ጊዜ እንጀራ ሹሮ ምናምን ወጣትና እንደምትና ሚክስ የሆነ ምግብ ትበላላችሁ ማለት ነው። ከተከተለ በኋላ ደግሞ እንገናኛለን ተመልካቾች። አሁን የቀረኝ ምንድን ነው ግን? ብቻ ምን ጨበጥ አይቀራኝ መኮረና። በነገራችን ላይ መኮረኒ ብዙ ሰዎች ምን ይላሉ? አያጠግብም፣ መኮረኒ አያጠግብም ይላሉ። ለምንድን ነው ለምን ይመስላቸዋል? እና ብዙ ሰው ፍላጎት በጣም አነስተኛ ነው፣ ወደ ፓስታ ነው እንጂ ወደ ወይ አቆበናል። እሺ እሺ ተመልካቾች አሁን ድምቻችን እንደምትመረጡት ከሆነ ይሄው ማለት ነው። ስለዚህ ምን አደርጋለሁ? እዚጋ የተቀቀለ መኮረኒ አለኝ። መኮረኒ አደርጋለሁ ማለት ነው። መልካቾቼ ምግባችን እንደዚህ በሚያምር ሁኔታ ወጥቶልናል። ሰው እዚህ ጋር ያዘጋጀሁት ስቶቬን አጠፋለሁ። እዚህ ጋር ያዘጋጀሁት ሳህን ላይ ለባሌ ይህ ለባሌ ነው። ይህ ደግሞ የእኔ ነው። እሺ አሁን ልክ በአስር ደቂቃ ቁርሳችን ማለት ነው። አሁን ይች ቁጭ ብዬ አጣጥማታ ለማለት ነው። ይቺ አሁን ቁርሷን እየበላዋት ነው ማለት ነው። እና በነገራችን ላይ በጣም ነው የሚጣፍጣው። ፈሶሊያውን በስሏል ማለት ነው፣ ትንሽ ግን ቀረት ያለው አሁን ለምናገር ድንቹ ትንሽ አልበሰለም። በተረፈ ግን እኔ ሌላ ነገር ምንም አይጨመርኩበት እንዳያችሁ ነው ማለት ፈጣን እንድሄድልኝ ማለት ነው ነው ከዚህ በኋላ ገንፎ አልበላም። እንደዚህ የሰራው ባያለው ገንፎ በቀን አንድ ወር ከምናምን ጠዋት እየተነሱ ገንፎ ነው የሚሰጡኝ ጠዋት እየተነሱ ገንፎ ነው የሚሰጡኝና ጣም በቃ እኔም በጣም ወፍርኩና ታውቁት። አሁን ደሞ ቤተ መቅደስ ስለምፈልግ ያድርሽ ታስቀረለሽ

ከዚህ በኋላ ምን እንድሰራላችሁ ትፈልጋላችሁ? በቤቴ ማንኛውም በቤቴ ማንኛውም ነገር በአሁኑ ሰዓት መሞከር እችላለሁ መስራት እችላለሁ። ስለዚህ ምን አይነት ምግብ ሰርቼ ልብላ ለራሴ ለእናንተ ለራሴ የሚለው ነገር ኮመንት ላይ ጻፉልኝ። ኮመንታችሁን አንብቤ እኔ ደግሞ